ለምሳሌ እኔ የዩኒቨርሲቲ መምህር ነኝ ከ8 ዓመት በፊት ወደ አስተንት ፕሮፌሰር ሲሸጋገር 356 ዶላር አካባቢ ይከፈለኝ ነበር። አሁን አሶሴት ፕሮፌሰር ነኝ ኔት ሳላሪ 99 ዶላር ነው። መቶ ዶላር እንኳን ይሞላም። ክቡር ሚኒስትር፣ ይህ ሆነስትሊ ዝቅተኛ ደሞዝ ብቻ ሳይሆን ኢሞራልም ነው። የኢትዮጵያ መምህራን እየተከፈላቸው ያለ ደመወዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። በእርግጥ ከዚህ በፊትም ተነስቶ በእርስዎ በኩል ሲሰጥ የነበረው መስ መንግስት ነው ይህን መሰረታዊ መፍትሄ ሊሰጠው የሚችል ሲሉ ሰምቻለሁ። ግን በሚኒስትሪው በኩልም ትግል ያስፈልገዋል። ዲሞራላይዝድ የሆነ መምህር ይዘ ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ያፈራልናል ብለን ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ስለዚህ ይህ ጉዳይ በደንብ በሚኒስትሪው በኩል ፑሽ ተደርጎ ካውንስል ኦፍ ሚኒስትርስም ላይ በጀትም ሲያዝ በአግባቡ ማሻሻያ በጀት ተጠይቆ ወደኛ ይቅረብልን። በእኛ በኩል ደግሞ እንግዲህ ቤቱ ያጸድቃል አያጸድቀው የሚለውን ጉዳይ እናያለን። በእኔ በኔ በኩል እንደዚህ አይነት ውሳኔ ሀሳቦች ከመጡ ቀድሜ የምደግፈው መሆኑን መግለጽ ፈልጋለሁ። ለመምህራን የምንሰጠው ደሞዝ በቂ ነው ወይ? በምንም አይነት በቂ ነው ብለን አናምን። እኔ በምንም በምንም መመዘኛ የትም ሀገር በደሞዝ ይሳብ ካያችሁት በሚገርም ደረጃ መምህራን የሚያገኙት ደሞዝ ከሌላው እንትን ያነሳ ነው። እኛ አሜሪካን ሀገር በምናስተምር ጊዜ እንቀልድ ያለን እንቀልድ ነበር፣ የምንቀልድ ሳይሆን በትክክለኛ ፋክት የአሜሪካን መንግስት ለመንግስት ትምህርት ቤት መምህራን የሚከፍለው ደሞዝ በዓመት ለአንድ እስረኛ ከሚያወጣው ያነሳ ለእስረኛ ለእስረኛ ለእስረኛ ወጪ ከሚያወጣው እኔ በማስተምር ጊዜ ተዚ ለኛላ አሜሪካን ሀገር ለአንድ እስረኛ ኦን አቨሬጅ ዶላር በአመት ያወጣሉ። አማካይ የትምህርት ቤት መምህራን ወደ 34000 ነበር የሚያጡ። ኢሹ ፎር ዋን ኦር አናዘር ስትሬንጅ በሆነ ሪዝን መምህርነትን የመሰለ ትልቅ ሙያ ኢን ተርምስ ኦፍ ፔ አይደለም። ማድረግ ያለብን አትሊስት ከችግር የወጣ ሙያ እንዲሆን ማድረግ ሙያው ሌላ ተጨማሪ አድቫንቴጆች አሉት። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብያለ ምንም ዕድሜ ልኬን የኖርኩት አስተማሪ ሆኝ። እየተቸገሩ ግን አይሆንም። ልጄን ምን አበላለው እያሉ እያሰቡ አይደለም። ሀብታም ልሆን አይቻልም፣ ግን በቂ ደሞዝ ተከፍሏቸው ራሳቸውና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ፣ ይሄንን መስራት አለብን። ይሄንን በሚመለከት ቁጭ ብለን ቅድም ቅድም ያውቁትን አይነት የፊስካል እንትኑን ጠብቀን መንግስት ደሞዝ ጨምሮ ሪሊ ያደርገዋል ወይ ብለን ስናስብ የረጅም ጊዜ ህልም ሲሆንብን ነው። እስኪ ምናልባት ቢያንስ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናድርግ በሚል ይሄ መምህራን ባንክ የሚለውን ኢኒሼቲቭ የጀመርነው እኛ ተስፋ የምናደርገው በሚቀጥለው አመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፕሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያደርጉ ለማድረግ እየሞከርን፣ ይሄ ግን ሲግኒፊካንት የሆነ የመንግስትን አቅም የሚጠይቅ ነው። የደሃ ሀገር መሆን ደሃ ሀገር መንግስትም መሆን ነው። ሚኒንግ መንግስት የሚኖረው አቅም በዛው የተገደበ ስለሆነ አንዳንድ ጊዜ ከአቅማችን በላይ ይሆናል እና ፍራስትሬቲንግ ነው። ይሄ ይሄንን ነገር ማድረግ ግን ማለፍ ያለብን ነገር ነው። ዝም ብለን ምን ተወው አይደለም።